ሰላም እንኳን ደህና መጣችሁ። አብነት አዩ ነኝ፣ አማካሪና የስነ ልቦና ባለሙያ ይህ። ጉልቻ ፖድካስት ነው። እናንተ ደግሞ ውድ ቤተሰቦቻችን ናችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮውን ላይክ በማድረግ መመልከት እንድትጀምሩ በመሀል ከእናንተ ጋር ሌት የሚያደርግን ነገር ካገኛችሁ ደግሞ ኮሜንት እንድታደርጉ ጠይቃለሁ። ዛሬ ከመግቢያውም ከርዕሱም እንደተረዳችሁት የምናወራበት ጉዳይ ምንድን ነው? የፍቅር ቋንቋዎች የሚባል ነገር አለ። እንዲህ ብላችሁ ልጠይቁኝ ትችላላችሁ። አምስት አይነት የፍቅር ቋንቋዎችን አንስተን እናወራለን። ሰው የፍቅሩን ልኬት ሲገልጽ ወይም ደግሞ ፍቅር ሲገለጽለት የሚገባው የሆነ ቋንቋ አለ ብለውናል። እንግዲህ ስለዚህ እነዚህን አምስት ቋንቋዎች እናይና እናንተ ፍቅራችሁን የምትናገሩበትን ቋንቋ እና ፍቅር ሲሰጣችሁ የሚገባችሁን ቋንቋ እንገመግማለን ማለት ነው። ወይ ደግሞ እንድትረዱ ለማድረግ አንዳንድ ነገሮችን እንዲስከስ እናደርጋለን ማለት ነው። የፍቅር ቋንቋ ለምን ያስፈልጋል? ሰዎች የትኛውንም ቋንቋ ሲናገሩ ሐሳባቸውን ለመግለጽና የሰዎችን ሐሳብ ለመረዳት ነው። እኔ አሁን አማርኛ ነው የማወራው። ስለዚህ አማርኛ የምትችሉ ከሆነ ተሰሙኛላችሁ። ስለዚህ የሁለታችን የምንግባባበት ቋንቋ አሁን አማርኛ ነው። ስለዚህ በአማርኛ አወራለሁ፣ በአማርኛ ተሰሙኛላችሁ እንደማለት ነው። አይደለም ጭራሽ አማርኛ የማይችል በቃ ጣሊያንኛ ብቻ የሚችል ሰው አሁን ባወራለት ይገባዋል? ምንም የሚገባው ነገር የለም። የፊት ሪአክሽን ምናምን ብቻ ተረድተው የሆነ ነገር ሊገባ ይችላል። ተናድጄ ከሆነ ወይ የሳኩ ከሆነ ደስተኛ ነው፣ ተቆጥቷል ሊል ይችላል ግን ቋንቋ የሚያስፈልገው ሰዎች ሀሳባቸውን፣ ስሜታቸውን እንዲገልጹ ከዛ ደግሞ የሰዎችን ሀሳብና ስሜት እንዲረዱ ነው። ስለዚህ ስለ ፍቅር ስናወራ ፍቅር የምትገልጹት፣ የምትሰጡት ፍቅር የምትቀበሉትም ነገር ስለሆነ ፍቅራችሁን ለሰው ስትገልጹ የምትናገሩበት ቋንቋ ምንድን ነው? ፍቅር ሲገለጽላችሁ እናንተ የሚገባችሁና የምትደሰቱት በምን ቋንቋ ሲሆን ነው የሚለውን ነገር እናወራለን። እነዚህ አምስት የፍቅር ቋንቋዎች አንደኛው ወርድስ ኦፍ አፈርሜሽን ነው ወይም በአማርኛ ምንድን ነው የሚባለው ይሄ በጎ ቃላት መሰለኝ ሁለተኛው ኳሊቲ የሆነ ጥሩ የሆነ ጊዜ ማሳለፍ። ሶስተኛው ፊዚካል ታች ነው ወይም አካላዊ ንክኪ ነው። አራተኛው አክት ኦፍ ሰርቪስ ወይም በግልጋሎት የሚገለጽ ወይም ለሰዎች ፌቨር ስታደረጉ ጥሩ ስትሆኑ ምናምን ትክክለኛ አማርኛው እንዴት እንደሆነ እርግጠኛ አይደለሁም። የመጨረሻው ጊፍት በመስጠትና በመቀበሉ ውስጥ ፍቅራቸውን የሚገላለጹ ሰዎች ናቸው። የመጀመሪያውን በዝርዝር ወይም በዲቴል ለማውራት እሞክራለሁ። ይህን ቪዲዮ ካያችሁ መጨረሻ ላይ ከአምስቱ የፍቅር ቋንቋዎች የእናንተ የቱ እንደሆነ አይደንቲፋይ ማድረግ፣ አብሯችሁ ያለው ሰው የፍቅር ቋንቋ ምን እንደሆነ አይደንቲፋይ ማድረግ ግዴታችሁ ነው። እስካሁን ለካ የእሱ ፍቅር ያልገባኝ የእሱን ቋንቋ ስላልተረዳው ነው ማለት አለባቸው፣ ወይ ደግሞ ይኖርባቸዋል። ወይ ደግሞ ፍቅሬን እስካሁን ያልተረዳኝ እማወራበት ቋንቋና የእሱ ቋንቋ ስለተለያየ ነው የሚለው ነገር ይገባችኋል በስተመጨረሻ ብዬ አስባለሁ። ሶ ወደ ነጥቤ ስመለስ ወርድስ ኦፍ አፈርሜሽን የፍቅር ቋንቋቸው የሆኑ ሰዎች ሲምፕል ቴክስት ቀናቸውን የሚያበራላቸው ሰዎች ማለት ነው። በቃ እንዴት አደርሽልኝ፣ ሰላም ዋይ አታ እናወራለን በኋላ እንገናኛለን ብሎ ቴክስት አደረገ ማለት በቃ ቀንሽ በርቱ መዋል ማለት ነው። ትንሽ ነገር ኮምፕሊመንት ሲደረጉ የሚደሰቱ ሰዎች ማለት ነው። ዛሬ በጣም አብሮብሻል የሚል ኮምፕሊመንት ቀኑን ሙሉ ደስተኛ አድርጎ እንድትውል የሚያደርጋት አይነት ሴት ማለት ነው። ለወንድም ቢሆን እንደዛ በቃ አንተ ጎበዝነ ጀግናነ ካልሽው ለእሱ ትልቅ የፍቅር መግለጫን የተደረገለት እዛ ጋ በቃ ጋዜጠኛ ምናምን ተጠርቶ ማይክ ተዘጋጅቶ እንደተደረገ መግለጫ ቁጥር ይሄ ወርድስ ኦፍ አፌርሜሽን በሰዎች ስሜት ውስጥ ገብቶ ስራን የሚሰራ ቃልን በመላክና በመቀበል የሚከናወን ነው። ስለዚህ ሚስትህን ኮምፕሊመንት ስታደርጋት ስታደንቃት ቴክስት ስታደርግላት ሊሆን ይችላል። አንዳንዴ ረጅም ቴክስት ገልጽ ስሜትን ስትገልጽላት ሊሆን ይችላል። በጣም ፊል የምታደርግና ሴንስ የምታደርገው ከሆነ ይህን ነገር የምትደሰትበት ከሆነ የፍቅር ቋንቋ ወርድ ሰው አፈርሜሽን ነው። ከዚህ በተቃራኒ እኔ በቃ ማሬ ውዴ ምና ውድሻለሁ አፈቅድሻለሁ ሲባል የሆነ ሽክክምና ይለኛል የሚሉ ሰዎች ገጥሟችሁ አያውቁም? እንደዚህ አይነት ሰዎች ወርድ ሰው አፈርሜሽን ወይም ይሄ የቃላት የፍቅር መግለጽ ጉዳይ ጉዳያቸው አይደለም። ምንም ሴንስ አይሰጣቸውም። በቃ አንድ ሰው እንደሚወዳት እንደሚያፈቅራት ምናምን ሲነግራት ሁላ በቃ የሆነ አባጨጓሬ እንደሚሄድበት ሰው ሊሸክካት ምናምን ይችላል። ሼም ይዘው ሰዋለሁ በቃ ውድ ምናምን ማለት ሚገብደኛል። አንዳንዱ ቃል እርግጥ ግን ጊዜና ታይም ይኖረዋል አደለ? አሁን ፍቅረኛ ያኖራቸው አፈቅርሃለሁ አፈቅርሻለሁ ምናምን ሲባል እዚህም እንደዛው ነው ልትባሉ ትችላላችሁ። በቃ አፈቅርሃለሁ አፈቅርሻለሁ የሚለውን ቃል ለማውጣት በጣም የሚቸገሩ ሰዎች አሉ። በቃ ሪሌሽንሺፕ ውስጥ እኮ ግን ናቸው ሰው ይሄ የፍቅር ቋንቋ ያለው ሰው ከእናንተ ጋር ሆኖ እናንተ የእኔ ፍቅር ምናምን ማሬ ምናምን መባባል ማትወዱ ከሆነ ያ ሰው ግን የሚወድ ከሆነ ተላልፋችኋል ማለት ነው። አትግባቡ። አንደኛችሁ ስፓኒሽ፣ አንደኛችሁ በቃ ሌላ ቋንቋ ነው የምታወሩት ማለት ነው። ስለዚህ የፍቅር ቋንቋችሁን መረዳትና የዛ ሰውን ቋንቋ መረዳት አስፈላጊ ነው። አላልኩም ቅድም የሚያስፈልግበት ምክንያት ስሜታችሁን በደንብ እንድትገልጹና ያ ሰው ደግሞ እንዲረዳችሁ ነው፣ የሰውንም ስሜት እንድትረዱ ነው ብያለሁ። ስለዚህ አንተ ፍቅርህን ኤክስፕረስ ማድረግ ቴክስት ማድረግ ማደናነቅ ትወዳለ፣ እሷ ደግሞ ጭራሽ ካልፈጠረባት ችግራለ። አንቺ ማድነቅ ትወጃለሽ፣ እሱ ጭራሽ አምሮብሻል እንኳን ብሎ ማያቅ ከሆነ በቃ የሱ የፍቅር ቋንቋ አይደለም። ይህንን ተረዳርታችሁ መሀል ላይ መምጣት ወይ አንቺን ቋንቋ እንዲናገር ማድረግ አለብሽ ወይ አንቺ የሱን ቋንቋ መናገር መቻል አለብሽ። አለዚያ አትግባቡ። ስለዚህ ፍቅራችሁን በቃላት መግለጽ ላይ ጎበዝ ይሆናችሁ ሰዎች እንደምትወዱት ያንን ሰው እንደምታፈቅሩት ያንን ሰው ለዛ ሰው ያላችሁን ነገር ስትነግሩት እናንተ ራሱ ጥሩ ስሜት የሚሰማችሁ ከሆነ እናንተ የዚህ የፍቅር ቋንቋ ተናጋሪ ናችሁ ማለት ይቻላል። ሁለተኛው ኳሊቲ ታይም፣ ጥሩ የሆነ ጊዜ በማሳለፍ ፍቅርን የሚቀባበሉ ሰዎች ኳሊቲ ታይም የፍቅር ቋንቋው ከሆነ ሰው ጋር ቁጭ ብላችሁ ስልክ መንካት አይቻልም። በቃ እሱ እያወራ ወይም እሷ እያወራች ሌላ ነገር ማሰብ እንዲመመሰጥ ምናምን አይቻልም። እነሱ ኳሊቲ ታይም ነው የሚፈልጉት። ከስራቸው ከግርግሩ፣ ከምናምን ውጭ ሆነው ከእናንተ ጋር ጊዜ ለማሳለፍ ነው የተገናኙት። የእናንተን 100 ፐርሰንት አቴንሽን ይፈልጋሉ። ስለዚህ ኳሊቲ ታይም የፍቅር ቋንቋቸው የሆኑ ሰዎች ከሆነ ከእናንተ ጋር ያሉት ስልክ መንካት አጠገባችሁ አጠገባቸው ሆናችሁ ላፕቶፕ መነካካት፣ እነሱ ቁጭ ብለው እናንተ የሆነ ቲቪ ሾው ማየት፣ የሆነ ኳስ ማየት አይቻልም። በቃ እዛ ጋ ናችሁ፣ የእነሱ ናችሁ። እስከምትለያዩ ድረስ በስልክ ከማውራት ይልቅ ሁለት ደቂቃ ተያይቶ ተቃቅፎ ቻው መባባል የሚመርጡ ሰዎች አሉ። በቃ ከጓደኛ ከቤተሰብ ጋር ተሰብስቦ አንድ ሳምንት ከማሳለፍ በጋራ ከእናንተ ጋር ብቻ ሆነው ለአንድ ሰዓት ጸጥ ብለው ማሳለፍ የሚፈልጉ ሰዎች አሉ። ምናልባት የሚያወሩት ነገር የላቸው። ምናልባት ከእናንተ ጋር የሚያደርጉት አክቲቪቲ ላይኖራቸው ይችላል፣ ግን እናንተን ከጎናቸው ማድረግ የሚፈልጉ ሰዎች ማለት ነው። አብራችሁ የምታደርጉት ነገር ይወስኗል። አክቲቪቲዎች ሊሆን ይችላሉ። ሙቪ ማየት ሊሆን ይችላል። ዲነር መውጣት ሊሆን ይችላል። ብዙ ብዙ ነገሮች፣ ግን የሚፈልጉት ነገር ምንድን ነው? እናንተን ከአጠገባቸው ማድረግ። እናንተን ከአጠገባቸው ማጣት አይፈልጉም። ስለዚህ አንተ እሷን አጠገቤ ማድረግ ትፈልጋለህ ሁሌ። እሷ ደግሞ ከተወሰነ ሰዓት በኋላ ይጨንቃታል፣ ይሰለቻታል። ና ከባድ። አንዳንድ ሰው ከፍቅረኛው ጋር ጠዋት ተገናኝቶ በቃ እስከ ማታ ይለያያል። በቃ ዓርብ ተገናኝቶ ሰኞ ጠዋት ስራ ሲሄድ የሚለያይ ሰው አለ ከፍቅረኛው ጋር ሳይጋባ ማለት ነው። አንዳንድ ሰው ደግሞ በቃ ግማሽ ቀን ካሳለፈ በኋላ ይሰለችዋል፣ ናፍቆቱም ይወጣለታል። በቃ ይቀዘቅዛል። በቃ በቃኝ አይነት ነገር ፊሊንግ ታያላችሁ እዛ ጋር ማለት ነው። ስለዚህ የእናንተ የፍቅር ቋንቋ ኳሊቲ ታይም ማሳለፍ ከሆነ ይሄን ቋንቋ የሚናገር ሰው ነው ዴት ማድረግ ያለባቸው። አሁን ዴት ማድረግ ስትጀምሩ የዛን ሰው የፍቅር ቋንቋም አንድ ላይ ነው አንደርስታንድ የምታደረጉት። ለምሳሌ የሆነ ቦታ ሄዳችሁ እናንተ ጥሩ ጊዜ እያሳለፋችሁ ነው፣ ያ ሰው ግን ለመሄር ተቻኩሏል። ምክንያቱም አንድ ቦታ ላይ ከአንድ ሰዓት በላይ መቀመጥ የሚፈልግ ሰው ወይም የለመደ ሰው አይደለም። ስለዚህ ችግር አለ ማለት ነው በመሀል። ሶ ኳሊቲ ታይም የፍቅር መግለጫቸው ቋንቋቸው የሆኑ ሰዎች እናንተና እናንተን ብቻ ነው የሚፈልጉት። አጠገቧነ እኮ ግን ስልክህን ምናምን እያነሳ መጎረጉር ከሆነ በቃ ብርሃት አደለ። አጠገቧነ በቃ በሀሳብ ጭልጥ ብለህ መስሪያ ቤት ስላለህ ጉዳይ የምታስብ ከሆነ ከእሷ ጋር አደለህም። ሙሉ በሙሉ አቴንሽንህን ሰተህ፣ ሙሉ በሙሉ ትኩረት ሰተህ ከእሷ ጋር ስትሆን ፕሬዘንስህን ፊልት ታደርገዋለች። ያ ማለት ነው ኳሊቲ ታይም ነው የፍቅር ቋንቋ ያ ማለት ነው። ግልጽ ነው ወይ? ስለዚህ የእናንተ የፍቅር ቋንቋ ኳሊቲ ታይም ከሆነ አብራችሁ ብዙ ጊዜ በማሳለፍ ነው ፍቅር የምትለዋወጡት። ዲስታንስ ላይ ያለ ሰው የፍቅር ቋንቋ ኳሊቲ ታይም ከሆነ በጣም ይቸገራል። ፍቅር የሚገባት አብረሃት ስትሆን ነው። እንደምትወዳት የምታውቀው ከአንተ ጋር ጊዜ ስታሳልፍ ነው። ግን ዲስታንስ ናችሁ። መገናኘት አትችሉም፣ ማውራት አትችሉም፣ አብራችሁ መቀመጥ አትችሉም፣ አብራችሁ መመገብ አትችሉም ምናምን የአንተን ፕሬዘንስ ፊል ማድረግ ትፈልጋለች፣ አንተ የለህም። ስለዚህ የፍቅር ቋንቋችሁን ማወቅ ሚስ ኮሚኒኬሽን እንዳይፈጠር ያደርጋል። ጥሩ ነው። ሶስተኛ ፊዚካል ተች አካላዊ ንክኪ። ቁጭ ብለህ አንድ ሰዓት ከምታዋራት አምስት ደቂቃ አቅፋህት ዲፕ የሆነ ሀግ ሰተሃት ብትሄድ ትልቅ ነገር ማለት ሊሆን ይችላል ለእሷ ፊዚካል ተች ከሴክሽዋል ግንኙነት ጀምሮ ማቀፍ፣ እጅ ለእጅ መተህ መያያዝ ሊሆን ይችላል። በቃ ኤኒቲንግ ምንም፣ ሶፋ ላይ ተቃቅፈ ፊልም ማየት ሊሆን ይችላል። ማንኛውም እናንተን የሚያቀራርብ ነገር ማለት ነው። አንዳንድ ሰው ተቃቅፎ ተኛ፣ አንዳንድ ሰው ሲተኛ ሰው ሲነካው ራሱ አይወድ፣ ጀርባው ሰጥቶ የሚተኛ ሰው አለ። በቃ ሰው ከነካው እንቅልፍ የማይወስደው ታቅፎ ጭራሽ የታነቀ የሚመስለው ሰው አለ፣ የታፈነ የሚመስለው ሰው አለ። አይሆን አንዳንዶቻችሁ ከዚህ ጋር ሊታደርጋላችሁ ብዬ አስባለሁ። ኢቨን ከፍቅረኞቻቸው ጋር ምናምን ከተዳራ ጋራቸው ጋር የሚተኙ እንቅልፍ ሲተኙ እንዲታቀፉ እንዲነኩ ማይፈልጉ ሰዎች አሉ። በቃ አይወስዳቸውም፣ አይችሉም። ግልጽ ነው። አንዳንድ ሰው ደግሞ በቃ እንደዚህ ጥብቅብቅ ብሎ ምናምን መተኛት ይፈልግ ሰው አለ። ጥብቅብቅ ብሎ የሚቀመጥ ሰው አንዳንድ ሬስቶራንት ላይ ወይም ካፌ ላይ ገጥሟችሁ ሊሆን ይችላል። ፐብሊክ ስፔስ ላይ ብዙ ሰዎች ባሉበት ቦታ እንኳን እንደዚህ የሚለጣጠፉ ሰው፣ ይቅርታ ቃሉ ስለተጠቀምኩኝ፣ እንደዚህ ልጥፍጥፍ ምና የሚሉ ሰዎች አይታቸው አታውቁም? ኮንትሮል አያረጉትም። በቃ አንዳንዴ ያ ነው የእነሱ የፍቅር ቋንቋ። እና እንደዚህ ኖርማል ከተቀመጠ፣ እሷም እንደዚህ ኖርማል ከተቀመጠች ምናምን ልክ እንደ ስትሬንጀር ነው ፊልም ያረጉት ሰው ቢኖር እንኳን በቃ ተደግፋ፣ እጁን ይዛ የሆነ ነገር ምናምን በመሀል የሳመችው ምና ሊሆን ይችላል መቀመጥ ብትፈልገው። ስለዚህ አብሯቸው ያለው ሰው የሚናገረው ቋንቋ ፊዚካል ተች ከሆነ እናንተ ያን ቋንቋ ተናጋሪ መሆን አለባችሁ፣ ወይም ያንን ቋንቋ በደንብ የምትረዱ ሰዎች መሆን አለባችሁ። አለዛ አስቸጋሪ ነው። በዚህ ሁሉ ሰው ፊት ምንድን ነው የምትጠቀለይብኝ ምናም ማለት አትችልም። በቃ እሷ ፍቅሯን የምትገልጸው እንደዛ ነው። ፍቅር የሚገለጽላት እንደዛ ነው። ግልጽ ነው ወይ? አሁንም ደግሜ የማነሳላችሁ ነገር ኤግዛክትሊ፣ እናንተ የምትናገሩትን አይነት ቋንቋ ላይሆን ይችላል የእናንተ ፍቅረኛ የሚያወራው ስለ ፍቅር ቋንቋ አደለ? እያወራ ነው ያለ። ነው ተመሳሳይ ነገር ላታወሩ ትችላላችሁ፣ ግን ማቀራረብ ይቻላል። ለምሳሌ አንተ የምታወረው ጣሊያንኛ ነው ማለት ጀርመንኛ መልመድ አትችልም ማለት አይደለም። ልክ አይደለም። ስለዚህ እሷን የፍቅር ቋንቋ መልመድ አዳብት ማድረግ መጀመር አለበት። ግልጽ ነው። ስለዚህ ኳሊቲ ታይም ታሳልፋላችሁ፣ ወርድስ ኦፍ አፈርሜሽን ይኖራል። ከዛ ፊዚካል ተሽጋ ስንመጣ በቃ ቅድም ያወራሁት ነገር አለ አዝና እያለቀሰች አንድ ሰዓት ጆሮዋን አድምተህ ከምታጽናናት አንዴ አቅፈሃት አይዞሽ ብትል በቃ ሊበቃ ይችላል። እዛ ጋር ጉዳዩ ሊስተካከል ይችላል። ስለዚህ ቋንቋቸው ፊዚካል ተች የሆኑ ሰዎችን በቋንቋቸው ኮሚኒኬት ለማድረግ እኛ የእነሱን ቋንቋ መማር አለብን ማለት ነው። ፐብሊክ ላይ መታቀፍ ማይፈልጉ ሰዎች አሉ፣ ተቃቅፎ መሄድ ጭራሽ። አንዳንዱ ደግሞ በቃ ተቃቅፎ ነው የሚሄደው እጅ ለእጅ ተያይዞ ነው የሚሄደው። በየቦታው ማይላቀቁ ሰዎች አሉ። በቃ እንዲህ ተያይዘው በየቦታው ማይላቀቁ ፍቅረኛሞች አሉ። አንዳንዱን ደግሞ ፍቅረኛ እንደሆኑ እራሱ አታውቅም። ቁጭ ብለው እንደዚህ እንደ ጓደኛ ምናምን እንደ ፍሬንድ ምናምን ቺል ሲያደርጉት ታያለ። በቃ ቤት ሲገቡ ነው ፍቅረኛ እንደሆኑ ምናምን የምትለዩ። ስለዚህ የእነሱን ቋንቋ አንድርስታንድ አድርጉ፣ ለመናገር ሞክሩ። አራተኛው አክት ኦፍ ሰርቪስ ነው፣ ግልጋሎት በመስጠት የሚገለጽ ፍቅር። ለምሳሌ ሚስትህ ከራት በኋላ ሳህኖችን ሰብስባ ማጠብ ስትጀምር አጠገቧ ሆነ ብታግዛት በማድረቅ ብታግዛት ፍቅርህን እየገለጽክ እንደሆነ ፊል ታደርጋለች። ነው ይህን ነው እያወራሁኝ ያለሁት። አንዳንዶች ነገሮች ሲምፕል ቢሆኑም ዋጋቸውና ትርጉማቸው ግን ትልቅ ነው። ስለዚህ የሆነ ስራ እየሰራች ቤት ውስጥ አንተ መጥተህ አንድ ነገር ብታግዛት ትልቅ ነገር ማለት ነው፣ ለሷ ትልቅ የፍቅር መግለጫም ነው። አስፋልት ላይ ወክ እያደረጋችሁ እሷ መኪና በሚያልፍበት በኩል ነች፣ አንተ በዳር በኩል ነ እሷን ሳባርገህ በዚህ ጋር አድርገህ አንተ በዚህ ጋር ስትሆን ፕሮቴክት እያደረግኩሽ ነው የሚል መልእክት አለው። ማለት አይደለም እንደዛ ማለት ነው። የሆነ የምትሰራው ስራ አለ፣ የምትሰራው ፕሮጀክት አለ፣ የምታደርገው ነገር አለ። እዛ ላይ አንተ አንድ ነገር ብታግዛት እንደዛ ማለት ነው። ተረታችኛል። ለግል የምናረጋቸው ነገሮች አሉ። እዛ ላይ አስተዋጽኦ ማድረግ ለምሳሌ ባልሽ ስፖርተኛ ነው። ስፖርተኛ ደግሞ አመጋገቡ ይታወቃል። ስለዚህ ከስፖርት ሲመጣ የሆነ ነገር ብታደርጊለት፣ የሆነ ምግብ ብትሰሪለት፣ እሱ የሚፈልገውን ነገር ብታደርጊለት፣ ሌላ ቀን ኩክ ከምታደርጊው የተለየ ሚኒንግ የሚሰጥ ነገር እንዳደረግሽ ፊል ያደርጋል። ስለዚህ አክት ኦፍ ሰርቪስ ማለት በግልጋሎት ፍቅራችሁን የምታሳዩበት መንገድ ማለት ነው። ቀጥታ ወደ ቤት ከምትሄድ ከስራ ስትወጣ ለምን ፒካርጋ ትሸኛትም ሚስት ከሆነች ለምን ይዛት አትገባም ግልጽ ነው ስለዚህ በቀላሉ እንድትደሰት ማድረግ ትችላለ የእሷ የፍቅር ቋንቋ ይሄ ሊሆን ይችላል ሴትም ከሆንሽ እንደዛ ጠዋት ከስራ ወደ ስራ ሊሄድ ሲነሳ ሸሚዙ ተተኩሶ ቢያይ የሚደሰተው የሆነ ደስታ አለ የፍቅር ቋንቋ አክት ኦፍ ሰርቪስ ከሆነ በቃ ባደረግሽው ነገር ደስተኛ ይሆናል ፍቅርን እየገለጽሽለት እንደሆነ ያውቃል ይሰማዋል በትንንሽ ነገሮች ቀደም ብያለሁ፣ የግድ ትልቅ ጉዳይ መሆን አይጠበቅበትም። በጣም እሱ ቢዚ የሆነበትን ነገር፣ በጣም እሱ የተጨነቀበትን ነገር፣ ብዙ ዋጋ የከፈለበት ነገር ላይ ትንሽ አስተዋጽኦ አድርገሽ ደጋፊ መሆንሽን የሚያሳይ አጋዥ መሆንሽን፣ አጋር መሆንሽን የሚያሳይ ነገር ብታደርጊ እንደ ትልቅ ፍቅር መግለጫ ሊያየው ይችላል። ስለዚህ የፍቅር ቋንቋቸው ይሄ የሆነ ሰዎች ወይም በአገልግሎት ውስጥ ፍቅር እንደተገለጸላቸው የሚያዩ ሰዎች ፍቅራቸውን በዛ ውስጥ የሚያዩ ሰዎች እያንዳንዷን ነገር ኢንዲቴይል ነው አንደርስታንድ የሚያደርጉት። ለምሳሌ የሆነ ቦታ ሆናችሁ የማይመች አቀማመጥ ላይ ሆና እንዳለ ከተሰማ ተነሰላት ተነስላ ትቀመጥ። እንደ ትልቅ ነገር የሚታዩ ነገሮች ግን ሲምፕል የሆኑ ነገሮች አሉ። በቃ ሲምፕል የሆኑ ነገሮች እንዳልኩ ነው። በቃ ምግብ ተበልቶ ሳህን እያጠበች አንድ ሳህን ብታደርቅ ቦታ ይሰጠዋል፣ ትልቅ ቦታ ይሰጠዋል። ትልቅ እሷ ቤት እያጸዳች እግርን ቴብል ላይ እና ሶፋ ላይ ሰቅለ ቁጭ በለ ከምታይ ተነስተ የሆነ ነገር ብታደርግ በቃ የሆነ የሆነ ግልጋሎት ይሰጥሃል፣ በዛ ውስጥ ፍቅርህን ገልጸሃል። እንደዚህ ነው አንደርስታንድ እንደሚያደርጉት ይህን ቋንቋ የሚያወሩ ሰዎች። የመጨረሻውና አምስተኛው የፍቅር ቋንቋ ጊፍት በመቀበል ፍቅር የሚገለጽላቸው ሰዎች ናቸው። ሰርፕራይዝ የሚወዱ ሰዎች፣ ጊፍት የሚወዱ ሰዎች አሉ። አንተ ደግሞ ጭራሽ ትዝ የሚል ሰው አይደለ። በቃ አስቸጋሪ ነው። ቅድም ምን አልኩኝ? የእሷን ቋንቋ ማውራት ይኖርብሃል። እናንተ ቋንቋ አላችሁ አደለ? በፍቅር ቋንቋ ውስጥ ከአምስቱ አምስቱን ልትናገር ትችላለህ፣ ፍሉዌንት ልትሆን ትችላለህ፣ አራቱን ልታውራ ትችላለህ። እሷም እንደዛው ሁለት ሶስት ቋንቋ አራት ቋንቋ እንደሚያወሩ ሰዎች ማለት ነው። ስለዚህ የራስ ቋንቋ እንዳለው ሆኖ እሷን መናገር አለብን። ፐርሰናሊ ለምሳሌ እኔ ብዙም ጊፍት ሰርፕራይዝ ምናም ብዙ አይመቸኝም ብዙ ነገርም ሰርፕራይዝ አያረገኝም። እና እኔ ሰው ሰርፕራይዝ ከሚያደርገኝ ይልቅ እኔ ባደርግ ደስ ይለኛል፣ ሰዎችን ሰርፕራይዝ ባረግ ደስ ይለኛል። ስለዚህ እኔ ፍቅሬን ወይም የሆነ ነገርን ስገልጽ ሰው ሰርፕራይዝ ባረግ ደስ ይለኛል። ግን ሰው ሰርፕራይዝ ሲያደርገኝ ብዙ ምንም አይመስለኝ ከሆነ ለእኔ አይሰራም ማለት ነው እሱ ነገር። እነዚህ ሰዎች ትንሽዬን ነገር እንደ ትልቅ መቁጠር ይችላሉ። ለምሳሌ ልደቷን ከምትረሳው አስታውሰህ አበባ እንኳን ብትሰጣት በቃ ትልቅ ነገር ነው። በቃ አስታውሰህ ሰርፕራይዝ አርጋት ኬክ ብቻ በትጋብዛት ምንም ጊፍት ባሰጣት እራሱ ችግር የለውም። ትልቅ ነገር ባታደርግ ከትንሽ ነገር አንስቶ ደስተኛ የሚሆኑ ሰዎች። አንዳንድ ሰው ምንም ብታደርጉለት አይደሰትም። በቃ የፍቅር ቋንቋ እሱ አይደለም። በቃ ትልቅ ጊፍት ምናምን ከምትሰጣት ጊዜ ስጣት፣ አንድ ቀን አብረሃት አሳለፍ። እንደዚህ የምትፈልግ ሴት ደግሞ አለች። ግን የፍቅር ቋንቋ ጊፍት መቀበል ከሆነ ሰርፕራይዝ መውደድ ምናምን ከሆነ ልደቷን ረሳህ ማለት አለቀለ በቃ። ምክንያቱም ኤክስፔክት ትደረጋለህ። ለልደቷ ትልቅ ቦታ የምትሰጥ ሰው ነች ማለት ነው። እና አንድ ሰው ልደቱ ተዛ አይለውም በቃ። የሆነ አንድ ዕድሜ ሕይወቴ ላይ ተጨምሯል፣ ኑሮ ይቀጥላል፣ ሕይወት ይቀጥላል ይላል። አንዳንድ ሰው ደግሞ ትልቅ ነገር ነው። ስለዚህ በልደቷ ቀን ስፔሻል ነው ብላ በምታስበው ቀን ከቸኮሌት አንስቶ ከአበባ አንስቶ የትኛውንም ነገር ብታደርግላት እንደምትደሰት ነው የሚነግረን። ይህንን ቋንቋ የምትናገር ከሆነ ጊፍት የመቀበል ስጦታ የመቀበል ሰርፕራይዝ የመሆን ቋንቋ ያላት ሴት ከሆነች አንተም ያንን ቋንቋ የምትናገር ከሆነ ትግባባላችሁ። በትንሽ ነገር አንተን ሰርፕራይዝ ማድረግ ትችላለች፣ አንተም እሷን በትንሽ ነገር ሰርፕራይዝ ማድረግ ትችላለህ። በቃ ደስታ በደስታ ነው የምትሆኑት። አንዳንድ ሰው እንደምሳሌ ቲክቶክ ላይ ወይም ዩቲዩብ ላይ አንዳንድ ቪዲዮዎች ታያላችሁ። ሰውየው ለሚስቱ መኪና ገዝቶላት መጥቶ አሪፍ ነው ግን ቀይ ቢሆን ደስ ይለኛል ትላለች። ጥቁር ስለሆነ መኪናው አሪፍ ነው ደስተኛ አትሆንም። እሱ የፈለገችው ቀይ ቢሆን ደስ ይለኛል። አሁን መኪና መስጠቱ ቫሊዩ አጣ ማለት ነው። እዛ ጋር አለ ደስተኛ እንኳን አትሆንም ማለት ነው። በትንሽ ነገር ሀፒ የሚሆኑ ሰዎች ደግሞ አሉ። እኔ የምፈልገው በቃ ችን ነው መታሰቡን ነው የሚሉ ሰዎች አሉ። ጀስ በቃ ቸኮሌት ገስተና ጀስ አንድ አበባ ይዘና ያ ማለት ለእኔ ትልቅ ነገር ነው ብለው የሚሉ ሰዎች ደግሞ አሉ። ስለዚህ ይሄንን ቋንቋ የሚናገር ሰው ጋር ከሆነ ያላችሁት ጊፍት መቀበል ቋንቋዋ ነው። አበባ ምናምን፣ ምንም አይነት ስጦታ ሊሆን ይችላል። አንተ ደግሞ ጭራሽ እንዳይነት ነገር ትዝ የማይል ሰው ከሆንክ ዩር ሉዚንግ የሆነ ነገር እየተንገጫገጨ ነው የሄደው። ምክንያቱም ፍቅር እየተገለጸላት እንደሆነ አታስብም። ቢወደ ኖሮ እንዲያደርግ ነበር ትላለች። አንተ እኮ ስለሌለህ አይደለም፣ ወይም ስለማትወዳት አይደለም። ይሄ አንተ የፍቅር ቋንቋ አይደለም። በቃ ምንድን ነው እንዲህ አይነት ነገር ይላል። አንዳንድ ሰው ምድሮ እንዲህ ማካበድ ምንድን አስፈላጊ ነው? አሁን ይሄ ነገር ለስንት ነገር ልንጠቀመው እንችላለን ሊል ይችላል ስለዚህ የእናንተ የፍቅር ቋንቋ እንዳለ ሆኖ የፍቅረኛችሁን የፍቅር ቋንቋ ወይም የተዳር አገራችሁን የፍቅር ቋንቋ ማወቅና መረዳት የተሳለጠ የፍቅር ግንኙነትና ትዳር እንዲኖራችሁ ያደርጋል ወይም ጤናማ የሆነ የፍቅር ግንኙነትና ትዳር እንዲኖራችሁ ያደርጋል። የዛሬ ቪዲዮዋችን ይህንን ይመስላል። እኔ አብነት አዩ ነኝ፣ ይህ ደግሞ ጉልቻ ፖድካስት ነው። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። ይልመድባችሁ፣ አትጥፉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ በሌላ ሀሳብ እንገናኛለን። ከዚህ ቪዲዮ የተሻለ ነገር እንዳገኛችሁ፣ ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። አመሰግናለሁ።